ቤተሰብ ዛሬ አብርሽ ባአዲስ ነገር መጥቷል። ሙዚቃ ለሩቴ ይዘፈንላት ጀመረን ታጋ አድርጓል። እንዴት አያቸው። ሰላም ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁልኝ? ደህና ናችሁ? የኔ ደህና ነኝ እግዚአብሔር ይመስገን ብዬ ያለሁ የኔ ውድ ቤተሰቦች። እንግዲህ ይሄን ቪዲዮ ከተመቻችሁ በላይክ በማድረግ ግቡ ማለት ነው የኔ ውዶች ማለት ነው ሰብስክራይብ አድርጉኝ። እንግዲህ ዛሬ አብርሽ ለሩቴ ዘፈን እየዘፈነላት መጥቷል እየተከፋ አሻንጉሊት አድርጎ እውነት ለመናገር አብርሽ ተስፋ አትቁረጠው። ነገሮቹን አሁንም እንዳስተካከል ከአሁንም አደራ ሄሬሜላ ወደ ራሴ ህይወት አታምጣው። ተስፋ አትቁረጣ አን አንቴ እንኳን ካልቻልክ፣ በሸማግሌ በኩል ሄዳ ነገሮችን ለማስተካከል ሞክረው። ምክንያቱ ልጅ ካላባት ማደግ ይደብራል። ማለት ልጅ በፍቅር በእናትና በአባት መሃል ውስጥ ሲያድግ ደስ ይላል። እና እንደዛ ብታደርጉ ጥሩ ነው። ተስፋ አትቁረጥ። አሁንም እቺ ሄሬሜላ ተብዮ ከዮጥቅ እንኳን ማሱጣ ትክክለኛ ውሳኔ ስለሆነ ደስ ብሎኛል። ቤተሰብ ምክንያቱ በጣም ብዙ ነገሮቹ ተበላሽተዋል፣ ግን አሁንም ተስፋ ይኖረሃል። ነገሮቹን ቆም ብላ አስባ ሮቶ ወደ ራስክ ለማድረግ ሞክራው ይሄ ሬሜላ ዳግም እንዳታገኘው አሁንም የውሩታ ወደ ራሴ ህይወት አትመጣም ብላ ወደ ሬሜላ ከርክ ደግሞ የበለጠ ሩታን ታጣለ አሁንም ተስፋ አለ ተስፋ አትቁረጥ አንቲ እንኳን ባልቻልክ ካልቻልክ በሸማግሌ በኩል ነገሮቻችሁን መፈታት ትችላላችሁ በቀላሉ ማለት ነውና ይከብዱም ብዬ ያስባለው ደሞ ትግስቲ ኖርክ ሁሉም ነገር በትግስት ነው መሆን ያለበት ማለት ነው አሁን ዛሬ ሄሬሜላ ከይወጥክ